የወንጌል አማኞች ድምፅ በሀገር ውስጥና በመላው ዓለም ያላችሁ ኢትዮጵያውያን ወገኖቻችን ቅዱሳን ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። አሁን በዚህ ወቅት ለመናገር ለእናንተ አደራ ብሎ መልእክት ለማስተላለፍ የፈለግኩት የአገራዊ ንስሐን በሚመለከት ነው። ብዙ ጊዜ ሁላችሁም እንደምታውቁት የተለያዩ ወገኖች እዚህ ጽፈት ቤትም እየመጡ፣ በስልክም፣ በተለያየ መንገድ አሁንም ቀጥሎ ንስሐ መግባት እንደሚያስፈልግ እግዚአብሔር ምድራችንን ሙሉ በሙሉ እስከሚታደግ ነፃ እስከሚያወጣ፣ ሰላምን እስከሚሰፍን በተሟላ መልኩ በንስሐ በጸሎት መቆየት እንዳለብን የተለያዩ እህቶች እየመጣችሁ ወንድሞች እንደነገራችሁን የሚዘነጋ አይደለም። ስለዚህ አሁንም ያንን መሰረት በማድረግ ባለፈው ዓመት እንደምታስታውሱት የንስሀ ፕሮግራም ምልጃ እና ምስጋና በሚል በአደባባይ አዘጋጅተን በመልካም ሁኔታ ተካሂዶ የዚያም ንስሀ ውጤት በዚህ ዓመት ባለፉት ሁለት ቀናት ውስጥ እግዚአብሔር በድንቅ አሰራሩ ወንጌሉ እንዲሰበክ ነፍሳት እንዲድኑ ምክንያት ሆኗል። ሁላችንም ደካሞች ስለሆን ንስሐ መግባት አስፈላጊ ነው። በማወቅም ባለማወቅም የተለያየ ጊዜ ስህተቶችን እንሰራለን። እግዚአብሔር እናሳዝናለን፣ ሰውን እናሳዝናለን፣ ራሳችንን እንጎዳለን። ስለዚህ አሁንም የንስሐ ፍሬው የበለጠ እየጎላ እንዲመጣ በንስሐ ሀገራችንን፣ ህዝባችንን መሪዎቻችንን ራሳችንን ይዘን መቅረብ ስላለብን አንድ ግብረ ኃይል ይህንን የሚያስተባብር ተዘጋጅቷል። ስለዚህ በየጊዜው ይህ ግብረ ኃይል መደረግ ያለበትን በዝርዝር የሚያስረዳ መሆኑን እየገለጽኩ አንደኛ፣ የመጀመሪያው ልናደርገው የሚገባው ከሚያዝያ ስድስት እስከ ሚያዝያ አስራ አንድ አመተ ምረት ሁለት ሀያ አስራ ሰባት አመተ ምረት ድረስ ከሰኞ እስከ ቅዳሜ ማለት ነው። ከሚያዝያ ስድስት እስከ አስራ አንድ ለስድስት ቀናት የህማማት ሳምንት ነው። ያሳምንት በመላው አገሪቱ ባሉ አጥቢያዎች ወይም ማኅበረ መናን የንስሐ የጸሎት ጊዜ እንዲሆን፣ ሁሉም በያለበት እንዲጸልይ፣ በእግዚአብሔር ፊት እንዲወድቅ፣ ንስሐ እንዲገባ እባክህ ይቅር በለን ማረን ብላችሁ በየቦታው በንስሐ ጊዜ እንድታሳልፉ አደራ ላለው። የምትችሉ አንድ ላይ በመሰባሰብ ቅርብ የሆናችሁ አጥቢያዎች ወይም ማህበረ መናን በአንድ ላይ መጸለይ ትችላላችሁ። ካልሆነ ግን በያላችሁበት በነዚህ ስድስት ቀናት ውስጥ በእግዚአብሔር ፊት በተሰበረ መንፈስ እንቅረብ ለማለት ነው። ሁለተኛው ከሚያዚያ 19 እስከ ግንቦታ 17 ድረስ ወደ አንድ ወር በሚጠጋ ጊዜ ስለ ንስሐ ፍሬ በየ ጊዜው ትምህርት በተለያየ ሚዲያ ይተላለፋል እና በሚዲያ መተላለፈው ብቻ ሳይሆን የሚተላለፈው መልእክት ሰምታችሁ በየ ቤተ ክርስቲያኑ ያንን እንድታደርጉ የንስሐ ፍሬ ማሳየት ስላለ ብዙ ጊዜ ንስሐ እንላለን እንገባለን። ነገር ግን ፍሬ መታየት አለበትና የንስሐ ፍሬን ለማግኘት እንዲቻል ትምህርቶች ይሰጣሉ። ተከታታይ ትምህርቶች እሱን እንድትከታተሉ አደራ ለማለት በት ይሆናል። ስለዚህ በዚያም ጊዜ ወደዚህ የምትልቋቸውን ሰዎች እንድትመርጡ፣ ግንቦት 24 በያላችሁበት በጌታ ፊት እንደገና በአንድነት በንስሐ እንድትቀርቡ ከሚያዝያ ስድስት እስከ አስራ አንድ እንዳልኩት በእነዚያ ቀናቶች ስድስት ቀናቶች ውስጥ ሁላችሁም በየቤተ እምነቱ በእግዚአብሔር ፊት በንስሐ እንድትቀርቡ አድራ ማለት እፈልጋለሁ። እንግዲህ በመላው ኢትዮጵያና በውጭ ሀገር የምትኖሩ የወንጌላውያን አማኞች ሁሉ በዚህ በወጣው ፕሮግራም መሰረት አስተባባሪ ግብረ ኃይሉ በልዩ ልዩ መገናኛ ዘዴዎች በሚያሰራጫቸው የንስሐ አቅጣጫዎችና የኑዛዜ የጸሎት ርዕሶች እየታገዛችሁ የንስሐ ጊዜውን አብረን በጋራ እንድናከናውን ጥሬን በድጋሚ በጌታ ፍቅር አቀርባለሁ። ኢሳያስ በትንቢቱ ምዕራፍ ስልሳ ሁለት ከቁጥር ስድስት እስከ ሰባት ባለው እንደዚህ ይላል፣ ኢየሩሳሌም ሆይ ጎበኞችን በቅጥርሽ ላይ አቁሚያለሁ ቀንና ሌሊት ከቶ ዝም አይሉም። እናንተም እግዚአብሔርን የምታስቡ ኢየሩሳሌምን እስከሚያጸና በምድርም ላይ ምስጋና እስከሚያደርጋት ድረስ አትረፉ፣ ለእርሱም ረፍት አትስጡ ብሎ ይናገራል። ይሄ በጣም ትልቅ መልእክት ነው። በማከታተል ውጤት እስከምናገኝ ድረስ እግዚአብሔር ኢየሩሳሌምን እስከሚያጸና እንዳለው እግዚአብሔር የኢትዮጵያን የኢትዮጵያን ሰላም አስተማማኝ እስከሚያደርግ እግዚአብሔር የሕዝቦችን አንድነት በሚዳስስ በሚጨበጥ መልኩ ሰርቶ እስከምናይ ድረስ የሚታይ ነገር እስከሚኖር ድረስ በንስሐ በእግዚአብሔር ፊት መውደቅ እግዚአብሔርን መማጸን መቀጠል ይኖርብናል። ምክንያቱም ነቢዩ እንደሚለው አትረፉ ከመጮህ አትረፉ፣ ምረቱን ከመጠየቅ አትረፉ፣ ይቅር በለን ከማለት አትረፉ። እሱን እረፍት አትስጡት፣ እግዚአብሔር ይሰማል ይመልሳልና ጸልዩ እያለ ነው ያለው። ስለዚህ እና እኛም በአንድነት ከላይ ባልነው መሰረት አደራ የምለው በሚሰጠው ግብረ ኃይሉ በሚሰጠው መመሪያ መሰረት አድርጋችሁ እግዚአብሔር ኢትዮጵያን ፍጹም በሰላም እስከሚሞላ ትውልዱን ባርኮ ፍሬውን እስከምናይ ድረስ በፊቱ መቅረብን እንቸላ ንበል። እግዚአብሔር ከሁላችን ጋር ይሁን፣ ጸጋውን ያብዛላችሁ። በየጊዜ በምናወጣው በምንልከው መልእክት እየተቀበላችሁ ስለታዘዛችሁ ፍሬም እያየን ስለሆነ እናንተንም ጌታን የምናመሰግናለን። ሉል እግዚአብሔር ሀገራችንን ኢትዮጵያ ይባርክ። አሜን።